የአሜሪካ ፕሬዝደንት አስደናቂው ዕለታዊ ውሎ። የአሜሪካ ፕሬዝደንትነት ከዓለማችን ሀያላን መካከል የአንደኛው ሀገር መሪነትን ከማጎናጸፉ ባሻገር የጦር ሰራዊቱ ጠቅላይ አዛዥነት ድልን ጭምር የሚሰጥ ነው። የመሪው እያንዳንዱ ውሳኔ ጦርነትን ሊቀሰቅስ የሚችል ሲሆን ከፕሬዝደንቱ አፍ የሚወረወሩ ቃላትም መለው ዓለም በትኩረት የሚሰማቸው እንደሆኑ ሁሉንም ያስማማል። የአሜሪካ ፕሬዝዳንት የጦር ኃይሎች ጠቅላይ አዛዥ ኃላፊነት ጭምር ያለበት መሆኑ ከሀገራት ጋር ከሚኖር ግንኙነት አንስቶ እስከ ኒውክሌር ቁልፍ ድረስም ሁሉም ነገር በእሱ ውሳኔ ላይ የተንጠለጠለ አድርጎታል። ከዓለማችን ፈታኝ ሥራዎች አንዱ ተደርጎም የሚታየውን ኃላፊነት ለማግኘትም በቅድመ ሁኔታነት የሚቀመጡ ወሳኝ መመዘኛዎች እንዳሉ ይነገራል። የአሜሪካ ዜግነት ያለው ዕድሜው በትንሹ 35 ዓመት የሞላው መሆንና በአሜሪካ ምድር ላይ በትንሹ 14 ያህል ዓመታት መቆየት ወሳኝ ናቸው። ሰላም ጤና ይስጥልን፣ የአሪፍ ሚዲያ ቤተሰቦች። የዛሬው ጥንቅራችን አትላንቲክን አቋርጦ በምናብ ኋይት ሃውስ ቆየናል። በምናብ ጉዟችንም የአሜሪካ ፕሬዝደንቶች ለታይ ውሎ ምን ይመስላል የሚለውን እንቃኛለን። በጥንቅራችን ከእንቅልፍ ሰዓታቸው አንስቶ በ24 ሰዓታት ውስጥ ፕሬዝደንቶቹ ስለሚያከናውኗቸው ዝርዝር ተግባራት በሰፊው የምንነግራችሁናል። ውድ ቤተሰቦቻችን ቪዲዮን ላይክ፣ ቻናላችንን ሰብስክራይብ እና ሁሉም ማራኪ መሰናዶቻችን እንዲደርሳችሁ ደግሞ የዶል ምልክቱን መጫናት ዘንጉ እንላለን። ለቻናሉ ተደራሽነት የሚጠቅም በመሆኑ በቅንነት እገዛችሁን እንጠይቃለን። ቸር ቆይታን ተመኘን። በተለያዩ ቀውሶችና መሰል ድንገተኛ አጋጣሚዎች ምክንያት የአሜሪካ ፕሬዝደንት የተለመደ አይነት የቀን ውሎ አለው ለማለት እንደሚቸገር መረጃዎች አመላክታሉ። ያም ሆኖ በጎልምስና እድሜያቸው ወደ ስልጣን ወጥተው የነበሩት ባራክ ኦባማ ኦባማና የ78 ዓመቱ ዶናልድ ትራምፕ የዋይት ሃውስ ቆይታ መመልከት አንድ የአሜሪካ ፕሬዝደንት የ24 ሰዓታት ውሎ ምን ይመስላል የሚለውን ለመረዳት ጥሩ አጋጣሚ መሆኑ ይነገራል። በዘገባዎች መረጃ መሠረት አንድ የአሜሪካ ፕሬዝደንት ቀኑን አንድ ብሎ ከመጀመሩ በፊት በአማካኝ ለስድስት ሰዓታት ያክል በእንቅልፍ ያሳልፋል ተብሎ ይታሰባል። ባራክ ኦባማ ብዙውን ጊዜ ካለባቸው ኃላፊነት አንጻር በጠዋት ከእንቅልፋቸው የሚነቁ ሰው እንደነበሩ ይታወሳል። ከዛም ፕሬዝደንቱ መጠነኛ አካላዊ እንቅስቃሴ አድርገውና ቁርሳቸውን ተመግበው ወደ ቢሮአቸው ይመለሳሉ በኦቫል ኦፊስ ጠዋት ከሁለት ሰዓት ተኩል እስከ ሶስት ሰዓት የሚደርሱ ሲሆን በቅድሚያም ከግል ጸሐፊያቸው የዕለቱን መርሃ ግብራቸውን የተመለከተ ማብራሪያ ይሰጣቸዋል። ልክ አራት ሰዓት ሲሆን ደግሞ ሚስጥራዊ የሆኑ ጉዳዮችን የያዘውን የዕለታዊ ማብራሪያም ከብሔራዊ ደህንነት አማካሪው በኩል ይቀበላል። አንዳንድ ወቅቶች ላይ ማብራሪያው በኢንተርኔት ግንኙነት አማካኝነት ሊደረግ እንደሚችልም ዘገባዎች ይጠቁማሉ። በማብራሪያው ላይ ፕሬዝደንቱ መወቅ አለባቸው ስለሚባሉ የደህንነቱ ጉዳዮችና በዓለም አቀፍ ደረጃ ስለተከሰቱት ሁነቶች ማብራሪያ ይቀርብበታል። በአብዛኛው የአሜሪካ ፕሬዝዳንቶች የዕለት ውሎም ብዙ የስልክ ጥሪዎችና ስብሰባዎችን የያዘ መሆኑም ይነገራል። በምክር ቤት አከራካሪ አጀንዳዎች የሚኖሩ ከሆነም ፕሬዝደንቱ የሁለቱን ማለትም የኮንግረስና ሴኔት አመራሮችን ጠርተው ያወያያሉ። ከዛ በተጨማሪም ከረዳቶቻቸው ጋር በህጋዊ ጉዳዮች ዙሪያ ምክክር የሚያደርጉበት መርሃ ግብርም አለ። ሀንድ ሼክ ሰሽን የሚሰኝና ፕሬዚደንቱ በዋይት ሀውስ ላጭር ደቂቃዎች ከሰዎች ጋር የሚገናኙበትና የሚጨባበጡበት ስርዓት እንዳለም ዘገባዎች አመላክታሉ። ፕሬዚደንት ኦባማም ከሳቸው ቀድሞ እንደነበሩ የአሜሪካ መሪዎች አብዛኛውን ጊዜም ከተለያዩ ቡድኖች አመራሮች ጋር ለንግግር የሚቀመጡባቸው አጋጣሚዎችም ነበሩ። በሌላ በኩል የተለያዩ ሀገራት መሪዎችን በሁዋይት ሀውስ አግኝተው የሚቀበሏቸው አጋጣሚዎች ከዋነኛ መርሃ ግብሮቻቸው አንዱ ተደርጎ ይነገራል። የአሜሪካ ፕሬዚደንቶች ከስንት ጊዜ አንዴ ከመገናኛ ብዙኃን ጋር ተገናኝተው ጋዜጣዊ መግለጫ የሚሰጡባቸው አጋጣሚዎችም አሏቸው። ፕሬዝደንት ኦባማ በዚህ መልክ የቀን ውሏቸውን ካገባደዱ በኋላ ብዙውን ጊዜ የምሽት 12 ሰዓት የዕለት ስራ ጊዜያቸውን በማጠናቀቅ ቢሮቸውን ይለቁ እንደነበረ ዘገባዎች ያሳያሉ። ከዛም ብዙውን ጊዜ 12 ሰዓት ተኩል ሲል ከቤተሰቦቻቸው ጋር ማዕድ ይቀርባሉ። ከራት በኋላም በስልጣን ጊዜያቸው ወቅት ገና ታዳጊ ከነበሩት ማሊያና ሳሻ ከሚሰኙት ልጆቻቸው ጋር የተወሰነ ጊዜ አብራ ያሳልፉ ነበርም ይባላል። ትራምፕን ከተመለከትን ደግሞ ከፍራንክሊን ዲላኖ ሩዝቬልት በኋላ አጭር የስራ ሰዓት ያላቸው ፕሬዝደንት ተብለው ሲታሙ እንደነበርም አይዘነጋም። አወዛጋቢው ሰው በመጀመሪያው የስልጣን ዘመናቸው በቀን በአማካኝ ስድስት ሰዓታት ሁለት ሰዓታትን ብቻ በስራ ላይ ማሳለፋቸውን ዘገባዎች ሲጠቁሙ ነበር። ትራምፕ ብዙውን ጊዜ ከተለመደው ጊዜ ሦስት ሰዓታት አርፍደው ረፋዳ አምስት ሰዓት ላይ የዕለቱን የመጀመሪያ ስብሰባ ያደርጋሉ ይባላል። ፕሬዚደንቱ ብዙውን ጊዜ ቴሌቪዥን በመመልከትና ትዊተር በመጠቀም ያሳልፉ እንደነበረም አክሲዮን የቤተ መንግስት ምንጮች ዋቢ አድርጎ ዘግቧል። በወቅቱም ዋይት ሃውስ በነዛ ሰዓታት ትራምፕ ወሳኝ የስልክ ጥሪ ሲያደርጉ እንደሚቆዩ የሚገልጽ ምላሽ በመስጠት ዘገባውን ለማስተባበል ሞክረዋል። ይሁንና ትራምፕ ከጠዋቱ ሁለት ሰዓት እስከ ረፋዱ አምስት ሰዓት ድረስ የአስተዳደር ሰዓት ወይም ኤክስኪቲቭ ታይም በሚል ቢሮቸውን ዘግተው እንደሚቀመጡ በዘገባው ላይ ተመላክቶ ነበር። የእለቱን የመጀመሪያ ስብሰባቸውን ከረፈደ ሲያደርጉም በቅድሚያ በተለመደው መልኩ በጸጥታና ደህንነት ጉዳዮች ላይ ማብራሪያም ይቀርብላቸዋል። ትራምፕ በአብዛኛው የቀን ውሏቸው ሰዎቻቸውን በመሃል እረፍት እያደረጉ ብዙ ስብሰባዎችን ሲያደርጉ እንደሚቆዩም የአክሲዮን መረጃ ያሳያል። አወዛጋቢው ሰው ከምሳ ሰዓት መልስም ጥቂት ስራዎችን ይከውኑና በኦቫል ኦፊስ አጠገብ በሚገኝ የመመገቢያ ክፍል ወይም ዳይኒንግ ሩም ውስጥ የዜና ጣቢያዎችን ሲከታተሉ ብዙ ሰዓታት እንደሚያሳልፉም ተነግሮ ነበረ። ይህ በእንዴ እንዳለ የአሜሪካ ፕሬዚደንትነት ኃላፊነት ሞልቷል ተብሎ የሚቆም ስራ እንደሆነ ዘገባዎች ያሳያሉ። በተለይም ፕሬዝዳንት ኦባማ ከሌሎች ፕሬዝዳንቶች በተለየም እስከ ምሽት አምስት ሰዓት ከሰላሳ የወረቀት ስሮችን አሊያም ጽሑፎችን እያዘጋጁ የመቆየት ልማድ እንደነበራቸው ይነገራል። ከዛም ወደ አልጋቸው ከማምራታቸው ቀደም ብሎ ለግማሽ ሰዓት ያክል መጽሐፍት የማንበብ ልምድ እንደነበራቸው ይወሳል። በአብዛኛው የፕሬዝደንትነት ቆይታቸው እኩለ ሌሊት ላይ ወደ መኝታቸው ያመሩ የነበሩት ኦባማ አንዳንድ ወቅቶች ላይ ከዛም አለፍላለ ጊዜ በስራ ሲያሳልፉ ይቆዩ ነበር። በሌሊት የስልክ ጥሪ የማይረበሹ ከሆነም አብዛኛውን ጊዜ ለስድስት ሰዓታት የሚቆይ የእንቅልፍ ጊዜ እንደነበራቸው ዘገቦች ያሳያል። ቀደም ብለን የዘረዘርናቸውን ከባባድ ኃላፊነቶች እናም ውሳኔዎችን የያዘውን የአሜሪካ ፕሬዝደንትነት ቦታ ለማግኘትም ታዲያ ብዙ ፈተናዎችን ማለፍ ግዴታ ነው። በፕሬዝደንትነት ለመወዳደር ወራትን የሚፈጅ ጠንካራ ሰራተኝነት፣ አሰልቺ ፖለቲካዊ ቅስቀሳና እጅግ ብዙ ገንዘብ እንደሚፈልግ ይነገራል። የአገሪቱ ምርጫ ቦርድ በአሜሪካ ምድር ፕሬዝዳንት ስለመሆን የጾታም የዘርና የሃይማኖት ጉዳዮች መመዘኛና ልዩነት የሚያደርጉባቸው አይደሉም ሲልም ይደመጣል። ይሁንና ግን ባለፉት 200 ዓመታት በአሜሪካ አንድም ሴት የፕሬዝዳንትነት ስልጣኑን ማግኘት ሳትችል መቆየቷ የሚታወቅ ነው። ከዛ በተጨማሪ በቀለምም ቢሆን መሪነቱን ማግኘት የቻሉት ብቸኛው ጥቁር ፕሬዝደንት ባራክ ኦባማ ብቻ ናቸው። በሀገሪቱ ልማድ መሰረት አንድ ፕሬዝደንት መሆን የሚፈልገው ሰው በፖለቲካ ውስጥ ሊቆይ እንደሚገባ ይነገራል። ይሁንና ግን በቀደመ ዘመናቸው ከፖለቲካ ይልቅ በንግድ ስራ ላይ የቆዩት እንደ ትራምፕ አይነቱ ሰው የፕሬዝደንቱን ስልጣን ሲጨብጥ ታይቷል። የተወሰኑ አካላትም ከፖለቲካ ውጪ ላለ ሰው እድሉን መስጠትና መሞከር ጠቃሚ እንደሆነ ሲናገሩ ይሰማል። በ1980ዎቹ አሜሪካንን እየመሩት ሬገን በቀድሞ የስራ ጊዜያቸው የሆሊውድ ተዋናይ እንደነበርም ይነገራል። ይሁንና ግን አንድ ግለሰብ ፕሬዝደንት እንዲሆን የሚወስነው የአሜሪካ ህዝብ ድምፅ መሆኑ በግልጽ ተቀምጧል። ለፕሬዝደንትነት የሚወዳደረው ግለሰብ በተቻለው አቅም ሁሉ ከተፎካካሪው የበለጠ የመራጩን ቀልብ ሊያገኝም ይገባል። ለፕሬዝደንትነት ከሚደረገው ፉክክር ቀደም ብሎ ፓርቲን የመወከል እድል ማግኘት በራሱ ግን የአሜሪካ ምርጫ ትኩረት ሳቢ ሁነት ነው። እያንዳንዱ ፓርቲ ለምርጫው የሚያቀርበውን አንድ እጩ ለይቶ ለማወቅም በዛው በፓርቲ ውስጥ ፉክክር ያደርጋል። ከዛም የዴልጌት ወይም በወኪሎችና የፓርቲ አጠቃላይ ምክክር አማካኝነት ፓርቲውን ወክለው መወዳደር የሚገባቸው ግለሰቦች ይመረጣሉ። ፓርቲውን የሚወክለው ሰው ከታወቀ በኋላ ፕሬዝደንት ሆኖ የመመረጥ እድል ካገኘ ምክትሉ ሊሆን የሚችለው ሰው እንዲመረጥ ያደርጋል ግዙፍ ከሚባሉት የዴሞክራትና ሪፐብሊክ ፓርቲ እጩዎች ውጭም ትናንሽ ፓርቲዎችን ወክለው የሚመጡ ተወዳዳሪዎች አሉ። ከዛ ውጭም በግላቸው ለመወዳደር የፕሬዝደንትነት ሂደቱን የሚቀላቀሉ መኖራቸውን መረጃዎች አመላክታሉ። ሆኖም በእያንዳንዱ የአሜሪካ ግዛት ለእጩነት ከመመዝገብ አንስቶ የአሜሪካን የመሪነት ስልጣን ማግኘት ከባድ ፈተና እንደሆነ ዘገባዎች አመላክታሉ። ለፕሬዝዳንትነት የሚወዳደረው ሰው ከታወቀ በኋላ ለሳምንታት የሚቆይ ጠንካራ የምርጫ ቅስቀሳ ለማስታወቂያ ለጉዞና መሰል ጉዳዮች የሚያስፈልጉ እጅግ ብዙ ገንዘብ ሊኖረ ይገባል። በቅስቀሳ እና ምርጫ ክርክሮች ላይ ለመገኘት ረጃጅም ጉዞዎችን፣ ብዙ ሰዓታት የሚፈጁ ንግግሮች እና በድካም ውስጥ መትጋትን ይጠይቃል። በዛ መልክ ተመራጭነትን አግኝቶ ስልጣኑን ያገኘ ሰው በጎርጎሮ ሲያኑ ጥር ጥር ሃያ በሚካሄደው ደማቅ ባዓለ ሲመት ወደ ነጩ ቤተ መንግስት የሚገ ይሆናል የአሜሪካ መሪነት ቦታ የሚያገኝ ሰው በምድራችን ካሉ ወሳኝ ግለሰቦች አንዱ ተደርጎ መታየቱ የሚያጠያይቅ አይደለም። በእርግጥም ደግሞ በዓለም ካሉ ግዙፍ ሀገራት አንዷ የሆነችውን አሜሪካንን አይነት ሀገር መምራት ቀላል ተግባር ሊሆንም አይችልም። ከሕግ አወጣጥ አንስቶ ምን ያህል ሀገራዊ በጀት ማጽደቅ አለበት እስከሚለው ድረስ የአሜሪካ ፕሬዝደንትነት ውሳኔ ትልቅ ቦታ የሚይዝ ነው። ምንም እንኳን የሴኔቱ ድጋፍ ቢፈልግም የሰበር ሰሚ ዳኞችን መሾምም ቢሆን የፕሬዝደንቱ ስልጣን ነው። በአሜሪካ መሪነት ላይ ያለ ሰውም የሚናገረውና የሚያደርጋቸው እያንዳንዳቸው ነገሮች በትኩረ ክትትል የሚደረግባቸውም ናቸው። በፕሬዝደንቱ ተግባራት የሚስማሙ እንዳሉ ብዙ ተቃዋሚዎችም መኖራቸውም እውን ነው። እነዚህ ሁሉ ነገሮችም ስራው እጅግ ብዙ ትችትን አለፍ ሲልም ግድያን ጭምር ሊያስከትል የሚችል ከባድ ኃላፊነት እንደሆነ ይነገራል። የተወደዳችሁ የአሪፍ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅራችን የተከታተላችሁትን ይመስል ነበር። በሌላ ጥንቅር እስከምንገናኝ ድረስ በያላችሁበት ሁሉ ሰላምና ፍቅር ይብዛላችሁ።